ክርስቲያን ወገኖች ሰላም ብያለሁ። ወደ ውጭ በያላችሁበት ሰላማችሁ ይቀደፍስ ማለት ነው እና እንደዚህ ቻናል አዲስ ሆናችሁ ታጫኗት ማለት ነው። ወድ ቤተሰቦች ማለት ነው ስለምታበረታቱ ከልባ መሰግናለሁ፣ ከልባ መሰግናለሁ። ወደ ደግሞ ጥሩ ደረጃ እንደምታደርሱ ተስፋ አደርጋለሁ ማለት ነው። ነገር ማለት አንድ ጥያቄ ነው ማለት ነው ማለት ማለት ወጣችሁ ማለት ነው እና ንግዱ ላይ አጠምጣቸው ማለት ወልዶ ከመሰደድና ወልዶ ከመሰደድና እና ከመሰደድ ማለት ይሻላል ማለት ነው። እስኪ ነገሩ ከመሰደድና ያስፈልጋለሁ ማለት ነው። እዚህ በነገራችን ላይ ለስቴን የራሴ አስተሳሰብ ማለት ነው ማለት ወልዶ መሰደድ ያኔ ተስፋ አለ ማለት ነው። ገባች አንደኛ፣ ገባችሁ። እኔ እንደራሴ ከሆነ እዛ ሀገር አምስት አመት ስድስት አመት ሰባት አመት ስምንት አመት ተቀምጥቷል፣ እንሄዳለን። ያኔ በቃ ገባችሁ፣ ዘጠኝ አመት አስቡት እንግዲህ

እኔ ማስበው ወልዶ መሳደብ ነው ማለት ነው። ገባሽው ግን አንዳንድ ጊዜ አለው ደግሞ ማለት ነው። እዚህ ጋር ገንዘብ ገንዘብ ገንዘብ ገንዘብ ሲናል ያኔ በቃ ብዙ ነገር እያጣ ነው። ወላሂ ነው ምናቸው። ግማሻቸው ትዳራችን እናጣለን፣ ግማሻችን ቤተሰብ እናጣለን፣ ግማሻችን የልጅ ፍቅር እናጣለን ማለት ነው። ገባሽው እና ውድ ቤተሰቦቼ ማለት ነው እኔ ምን ልላቸው ፈልጌ ነው ሁሉም ጊዜ አለው ማለት ነው። መውለድም ጊዜ ያለው ማለት ነው። ያኔ ከሰላሳ 30 አመት በላጫው ምሳሌ ሳትወልዱ ሰላሳ አመት ከሞላችሁ ያኔ ከባድ ነው ገባችሁ? ለእናንተ ማለት ነው። ሀይ ጋትን ማለት ነው እንደ ሰላሳ አመት ሳትወልዱ ወይም ደግሞ እንዲህ አጫ ማለት አሸጋሪ ነው ገባችሁ? ያኔ ወላይ ነው መላችሁ ማለት ነው። አሸጋሪ ነው ልጅ ለመሸከም አቅሙ እንትንላችሁ ማለት ነው። ገባችሁ? ሰላሳ አመት በታች ከሰላሳ አመት በላይ ካለባችሁ ማለት ነው እና ደግሞ ከሰላሳ አመት በታችንና በአስራ ምናምን አመት የምትወልዳቸው ልጆች አሉ እንደ ሳይንስ ከሆነ ማለት ነው ወለ በሀያ ሀያ አመት ድረስ በሀያ አመት እድሜ በሀያ አምስት አመት በአስራ ምናምን አመት እድሜ የሆነን የምንወልዳቸው ግን ቅጭላታቸው ፋስት ነው የሚሆነው። ግን ከሰላሳ በላይ ሆነን ምን እንትን የምንወልዳቸው ብቻ ያኔ እዚያ ግንተኛ ሆና እንደሚባል ነገር ማለት ነው። እንደ እዚያ የሚሰማ ማለትና አሁን ለእናንተ ማለት ወደ ጥያቄ ስገባ፣ አይ እናንተ ለመለስ የተወልደው ማለት ነው። አንዳንድ ጊዜ ህይወት ይገርማል ማለት ነው። ድሮ ማለት ነው የሆነ እዝዱ ወይ ያለህ ማለት ነው። በነገራችን ላይ ያለ ሁለተኛ ጊዜ ምስግትም እና የሆነ የልጅ ነበረች ና ከዛ እሷ ሁለት ልጅ ጥላ ትመጣለች ማለት ሁለት ልጅ ከዛ እና ደግሞ የጉራጌ ልጅ ማለት ነው። እና ብዙ ጊዜ አብረን ተቀምጠና ወደ ሁለት ዓመት ማለት ተቀምጠና፣ ያቺን ልጅትን ምን እናላችሁ፣ የሆነ ነገር እንኳን ብኮኝን ልጆችሽ ናቸው። ያኔ ነበር ማለት ነው። ወደ ወደዘበተ ማለት ነው። ወደ ደመናት አንተን ልትከረ ማለት ደሞ አልሀምዱሊላህ ረብና ማለት ነው። የሁለት ልጆች እናት ማለት ነው። አሁን ነው ምክንያቱም ብዙ ነገር ያስባል። ያኔ ነው ገባችሁ። ግን ልቤ በቃ እነሱ ጋ ነው። ዛሬ መሆኑ የሆነ ነገር በቃ የምር ነው ምላቸው። አውሮቻቸው ብዙ ጊዜ ሊካዳቸውን ማስቀምጥና ማለት ነው። እዛ በኋላ በቃ አንዳንድ ግን በጣም ይከብዳል። ያኔ ልጅነን ስንሰድ ያኔ ቤተሰብ ነው እንጂ ሌላ ነገር አይኖርም ማለት ነው።

ሰው ልጅ ሁሉ የእርዝቁን ነው የሚኖረው። የሰው ልጅ ምን እንደሚፈራ ሞታ አለርዝቁ አይበላም ተነታ ነው ምንም እንደምትል ማለት አይለፍልህ ያለው ሰው ልጅ ማለት እንደዚህ ማለት ነው። ውድ ቤተሰቦች ማለት ነው ወደ ስደስ ስንቆይ ልጆቻችን ያኔ በቃ እናንተ ምን አርጋችሁልኝ አሁን በቃ ወላይ እና ብዙ ሳንቆይ ጋር የተወሰነ ነገር የኔ ቤት ለመስራት ከሆነ ለመስራት እንደምትላችሁ